ስለዚህ ስንቶቻችሁ ሰምታችኋል? ሰማያዊው አሳ ነባሪ። ይህ ፍጥረት ዛሬ በሕይወት ያለ ትልቁ እንስሳ ብቻ አይደለም። በፕላኔታችን ምድር የኋላ ታሪክ ውስጥ ከታወቁትና በሰው ልጆች ከተለዩት ዳይኖሰሮች ሁሉ እስካሁን በልጦ የኖረ ትልቁ እንስሳ ነው። ወደፊትም እጅግ የገዘፉ ነገሮች በውቅያኖስ ውስጥ ሊኖር እንደሚችል አመላካች ሆኗል። ይህ ግዙፉ ሰማያዊ አሳ ነባሪ ርዝመቱ ከሰላሳ ሜትር ወይም መቶ ጫማ በላይ ነው ወይም ደግሞ ሦስት የትምህርት ቤት አውቶቡሶችን አብሮ እንደ መደርደር ነው። ክብደቱን እንመልከት ሁለት መቶ ቶን ይመዝናል። ይህንም በምሳሌ ስናይ ከሰላሳ ዝሆኖች ክብደት ጋር እኩል የሚሆን ነው። ልቡን ብቻ ለተመለከተ አንዲት ትንሽ መኪና ያክላል። የደም ስሮቹን ስፋት ምን ያክላል ብሎ ለጠየቀ በቀላሉ ለማስረዳት የደም ስሮቹ ከመዝባታቸው ብዛት አንድ በመካከለኛ እድሜ ላይ ያለ ሰው በደም ዝውውር ትቦዎች ውስጥ ሊሆኝ ይችላል። የሚገርመው ይህ ግዙፍ ፍጥረት የሚመገበው በፕላኔታችን ላይ ካሉ ትንንሽ ፍጥረታት አንዱ ነው ክሪል ክሪል የተባሉት ሽሪምፕ መሰል ህዋሳትን በአንድ ቀን ውስጥ እስከ አራት ቶል ክሪል ወይም 40 ሚሊዮን የሚሆኑ ክሪሎችን ይመገባል። ድምጹ ደግሞ በምድር ላይ ካሉ ግዙፍ እንስሳት ሁሉ እጅግ የላቀ ድምፅ አለው። ዝቅተኛ ድግግሞሽ ወይም ሎው ፍሪኩዌንሲ ያለው የፉጨት ድምፁ ከጀት ሞተር የበለጠ ይጮኋል። ይህ ድምፅ በውቅያኖስ ውስጥ በመቶዎች ምናልባትም በሺዎች የሚቆጠሩ ኪሎ ሜትሮችን ተጉዞ ከሌሎች ዓሳነባሪዎች ጋር ለመገናኘት ያስችሏል። ይህ ፍጥረት የውቅያኖስን ግርማ ሞገስና ልኬት በአንድ አካል የያዘ ይመስላል ሰማያዊ ዓሳነባሪ ሲራባ ወይም ሕፃን ልጅ ሲወልድ ራሱ ቀድሞውንም በምድር ላይ ካሉ ትልልቅ እንስሳት አንዱ ሆኖ ነው የሚወለደው። ሲወለድ ስምንት ሜትር ያህል ይረዝማል። ከአንድ ትልቅ ሚኒባስ አውቶቡስ በልጦ ነው የሚወለደው። ክብደቱም 3000 ኪሎ ግራም ያክላል። ይህ ማለት አንድ የሰማያዊ ዓሳ ነባሪ ልጅን ክብደት ነው እየነገርኳቸው ያለሁት፣ 3 ቶን የሚመዝን ሕፃን። በጣም የሚያስገርመው ደግሞ የእድገቱ ፍጥነት ነው በመጀመሪያው ዓመት ብቻም በቀን ከ500 ሊትር በላይ እጅግ በጣም ቅባታማ ወይም ፋቲ የሆነ የእናቱን ጡት ወተት ይጠባል። በዚህ የተነሳም በቀን 90 ኪሎ ግራም ክብደትን ይጨምራል። አው በየአራት ሰዓቱ 90 ኪሎ ግራም እየጨመረ ይሄዳል። ይህ ማለት በየሰዓቱ አራት ኪሎ ግራም ይጨምራል እንደማለት ነው። ከዳይኖሰር የሚበልጥ አካል፣ አርባ ዝሆኖችን የሚያክል ክብደት። ነገር ግን የሚኖረው በጥቃቅን ፍጥረታት ምግብነት፣ ልቡ የመኪና የሚያክል ሆኖ ጉሮሮ ኳስ የማያሳልፍ ሰማያዊ አሳ ነባሪ የሚያሳየን የተፈጥሮ ሚዛን ምን ያክል አስደናቂ ግዙፍና በዝርዝር የተሞላ እንደሆነ በሕይወት የሚመሰክር ተአምር ነው። ይህ ሰማያዊ አሳ ነባሪ ግዙፍ ብቻ አይደለም፣ በፕላኔታችን ላይ ካሉ ከማንኛውም እንስሳ የበለጠ እጅግ ግዙፍ እንጂ። አስቡት። ይህ እስካሁን የደረስንበት የጨበጥነው የምናውቀው ነው። የማናውቀው ደግሞ ከዚህ ባሰ እንግዳ ረቂቅና ሩቅ ጥልቁ ላይ ያለ እንስሳ ምን ያክል ይሆን? ይህንን ላሰበ በእርግጥም ግራ ቢጋባም ቢገረም ቢደነቅ አይፈረድበትም። ወደ ሌላኛው አጀብ ወደሚያሰኘው